ሊ ሶከሯ እንደዛ አይነፋው እኔ ጣብዬ ይገባለሁኝ። ከገባ በኋላ መረግደዋሉ። ከዛ አንቺ ትከሰሻለሽ በቃ። ፕሊዝ ስሚ ግን፣ ቼክ ሷዚ ሰምጣለች። አርግጠኛለሽ? አዎ ገብታለች። እንደ ገባችሁ ካልወጣች አብሽር። በቃ እሺ። መኪና ውስ መጥቷል። እዛ ጫፍ ጋር ሰው እንዳይመጣ ቼክ እያረጉ አብሽር። በቃ

ሰኒ እስካሁን አልተነሳችም ማለት ነው። ቆይ ገብቼ ሰኒ እዚህም የለችም። ቴዳነ ቆላላ ስልኳም እዚህ ነው። ሻወር እየወሰደች ነው። አይ ግን ደግሞ ምንም አይነት ድምፅ አይሰማኝም። ቀጥታ እንዲሁም ልብሴ ሊቀየርና ቁርስ እየሰራው ሊጠፍቃት ስታየኝ እንዲደስ እንደሚላት ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራቸው የቻናል ቤተሰቦች እንዴት ናቸው? ላይክ ሸር እያደረጋችሁ የሚለቃቸው ቪዲዮዎች ለሌሎች ተደራሽ እንዲሆን አድርሱልኝ። ስለምትከታተሉኝ አመሰግናለሁ በጣም ጽናት ድራማ እንግዲህ አሁን እንደቀጠለ ነው። ዛሬ ደግሞ ኒና እንግዲህ ከጎፈሬነት ወደ እውነተኛ ጸጉሯት ተሸጋግራለች። ኒና በጣም ገጠሩን እየቀወጠችው ነው ያለችው። ነገር ግን እንደ ሁሉ ነገሯም እንዳለ ሆኖ ቁም ነገርም እየሰራች ነው እንግዲህ የጠፉትን የነጽናትን ከብቶች እሷ በሰራችው ሚሽን ምክንያት ዛሬ ሊገኙ ይችላል። ኪራም የብረት መዝጊያ ተብሏል። ምክንያቱም የጠፉትን ከብቶች ከበዛብህ ካሰረበት ቦታ ሄዶ ፈልጎ አግኝቶ ይዞ እየመጣ ነው። ዴቭና ጽናት በጣም አዝናው፣ በተለይ ጽናት በጣም አዝና አማራጫታ በተቀመጠችበት ሰዓት ኪራ ለዴብ ደውሎ ከብቶቹን ይዘው እየመጣ እንደሆነ ነገረው። እናም በጣም ደስተኛ ሆኑ። በሌላ በኩል ደግሞ ሰኒ እንግዲህ በሁሉም ነገር ውስጥ እየገባች ዛሬ በጣም አደገኛ የሆነ ሁኔታ ውስጥ ገብታለች። ምክንያቱም አስጨናቂ ወይም ደግሞ ስፒድ የኪራ የእንጀራ ወንድም ያባቱ ልጅ ማለት ነው። ኪራ ቤት ከገባ ሰንብቷል። እናም ዛሬ ላይ አንድ ዶክሜንት ኩሽና ከተቀመጠበት ሰኒ አግኝታ ስጭኝኔ ነው ቢላትም እሷ ግን ስለተጠራጠረችው ለማጣራት ብላ ወደቤቷ ይዛ እየ ሄደች፣ እያለ ምሩ ቤት ገብታ ምሩን ሰላም ስትልዛው ረስታው ሄደች እና ምስ ቤት እንግዲህ የዘረፋ ጓደኞቹን አሰማርቶ ሌሊት ቤቷ ገብቶ ሰኒን ካገታት በኋላ ወረቀቱንም ፈልጎ አላገኘውም። እናም ሰኒ አሁን ታግታ ትገኛለች። በሌላ በኩል ደግሞ እህቷ ሰርፕራይዝ ልታደርጋት ከውጭ ምንም ሳትነግራት ወደ ቤት ብትመጣም ነገር ግን ሰኒ የለች። ምክንያቱም ሰኒ ታግታለች። ስልኳን ስትደውል ቤት ውስጥ አገኘችው። ሰኒ ግን አሁንም ቢሆን ልቧ አልሞተም። ምክንያቱም እዛም ሆና እገልሃለሁ እያለች እየዛትችበት ነው። ነገር ግን ሳትመልሶ ጤነኛና ጨዋ ሰው መስሎ ወደ ቤት መጥቶ አሁንም ሰኒ የት እንደሄደች ምናምን እንደሆነች እያስመሰለ ከሰኒትና ከኪያ ጋር አብሮ እያወራ ነው። ነገር ግን ለሰኒ እውነተኛ ማንነቱ ነግሯታል። ምክንያቱም ስፒሪት ሹ መባላለው ብሎ ኪራው ወንድም እንደሆነ ነግሯታል። እሷም ይህም በሰማሽ ጊዜ ተደናገጠች። ኒና ገጠሩን ቀውጣ አሻንጉሊቷን ይዛ ተደብቃ ባለችበት በዛብህ ድንገት ገብቶችን ተመልሶ ሲያጣቸው ሰው እየፈለገ እያለ የአሻንጉሊቷን ድምፅ ሰምቶ ኒናን አንጠልጥሎ ይዟት እየሄደ እያለ ኒና ግን በድንገት ገብትራው ተሰውራለች። እናም በዚህ ደግሞ በጣም ተራዷል። ሌላው ነገር እናቲ እንቡጥዬ እያለ የሚጠራት ቤቲ ጥላው ሄዳለች። እናም አዝኖ ተቀምጧል። በነገራችን ላይ እናቲ ምርጫውን እራሱ አያውቅም። ምክንያቱም ኒና ገጠር በሄደች ጊዜ አዝኖ እየተከዘ ነበር። አሁንም ደግሞ እችኛዋ ስትሄድ ያዝናል፣ ይተክዛል። አማራጩ ወይም ፍላጎቱን በግልጽ ማወቅ አይቻልም። ውድ ቤተሰቦች፣ ለማንኛውም ፅናት ድራማ እንደዚህ እንደዚህ እያለ የዛሬው ፓርት እዚህ ጋር አለቀ። በቀጣይ በአዲስ ፓርት በአዲስ ትዕይንት ተመልሰን እስከምንገናኝ ድረስ ሰላም ሁሉ እየተመኘሁላችሁ መልካሙን ሳምንት ያደርግላችሁ ላይክ፣ ሸርና ሰብስክራይብ እያደረጋችሁ ቪዲዮዎችን ለሌሎች ተደራሽ አድርጎ ሀሳብ እና አስተያየታችሁን በኮሜንት እየጻፋችሁ አብራችሁን ቆዩ። ውድ ቤተሰቦች ቀጣይ በአዲስ ቪዲዮ ተመልሰን እንገናኛለን። ጽናት ድራማ እንግዲህ ከአንድ ጀምረን መቶ ስልሳ ሰባት ፓርቱን አብረን እያየን ነው። እየተማርንበት እየተዝናናንና አብረን ቆይታ አድርገናል። አሁንም አብረን ቆይታ እናድርጋለን። ቴንክ ዩ ሶ ማች አመሰግናችኋለሁ፣ ውድ ቤተሰቦቼ።